ሄርሚላ ታግታለች ተብሎ እንግዲህ በስፋት እየተወራ ነው። እሱ ብቻ አይደለም የተቀነባበረ ወንጀር ሊኖር ይችላል። በተለይ ሄርሚላን አገቶ እንግዲህ አብርሃም ላይ ጉዳት ሊያደርሱ ይችላሉ የሚባልም አንዳንድ መረጃዎች እየወጡ ይገኛሉ። በተለይ እንግዲህ በጉዟቸው የተነሳ አዳዲስ ነገሮች እየወጡ ይገኛሉ። በሩታ በኩልም አዲስ የተሰማ ነገር አለ። አጠቃላይ እንግዲህ በጣም ብዙ አዳዲስ ነገሮች ስላሉ በዚህ ቪዲዮ እነግራቸዋለሁ። ምን ተፈጠረ? እያንዳንዱን ነገር እንግዲህ በዚህ ቪዲዮ ታገኛላችሁ። ስለዚህ እንግዲህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካሉናችሁ እንደተለመደው ቪዲዮአችን ላይክ አርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ እንግዲህ በጣም ብዙ መረጃዎች እየወጡ ይገኛሉ። በተለይ በጣም የሚያሳዝንም እጅግ በጣም ግራም ያጋቡ ነገሮችም እየሰማን እንገኛለን። በተለይ እንግዲህ በትላንትናው ዕለት እና አቤልና ብሩክ አብርሃምን ሲያወሩት ነበረ። ያወሩትም አንድ ሁለት ነገሮች ነበሩ። ከዚ ውስጥም ሄርሜላ አብርሃምን ለማግባት እንግዲህ ጫፍ ላይ እንደደረሰች፣ በተለይ ኢቨን እንግዲህ ያው ቬሎም እየመረጠች እንደሆነ ለእሱም ሱፍ እየመረጡ እንደሆነ ያን ሁሉ ነገር ሲናገሩ ነበረ። እሱ ብቻ አይደለም ደግሞ በሌላ በኩል በስፋት እንግዲህ ሶሻል ሚዲያው ላይ እጅግ በጣም በግራም በሚያጋባ ሁኔታ ሄርሜላ እንደታገተች እና ሄርሜላ ብቻ ሳትሆን እንግዲህ አብርሃም ላይም ጉዳት ለማድረስ ሆን ተብሎ የተቀነባበረ ወንጀል ሊሰሩ እንደሆነ እንግዲህ መረጃዎች እየወጡ ይገኛሉ። የእውነት ይሄ ነገር እውነት ከሆነ እንግዲህ እጅግ በጣም ከባድ ነው። ምክንያቱም ከዚህ በፊትም በጣም ብዙ ጊዜ ሰምተናል ማለት ይቻላል በተለይ አብርሃም ላይ ጉዳት ማድረስ የሚፈልጉ ሰዎች እንዳሉ እና በተደጋጋሚ እንግዲህ በስልኩም እየደወሉ እያስፈራሩት እንደነበረ በጣም ብዙ ሜሴጅም እየላኩለት እያስፈራሩት እንደነበረ እሱም በራሱ ግልጽ አድርጎ ሲናገር ነበረ። እንግዲህ ይሄ ነገር ተሸፋፍኖ ቆይቶ በጣም በሚገርም ሁኔታ ደግሞ በአሁን ሰዓት መሰማቱ በተለይ ሄርሜላ መታገት ደግሞ አንድ ሌላ አጀንዳ ይዞ ይመጣል ማለት ነው። በተለይ እንግዲህ በዚህ ጉዳይ ላይ በተደጋጋሚ እኛም በጣም ብዙ ጊዜ ስንናገር ነበረ፣ አብርሃም እንዲጠነቀቅ ከሄርሜላ እንዲርቅ እንግዲህ በጣም በተደጋጋሚ ሳወራ ነበረ። ምክንያቱም ልጅቷ ይዛም የመጣችው ነገር ከምታስቡት በላይ እጅግ በጣም ውስብስብ ነገር ነው። በጣም የሚያስፈራ የሆነ ነገርም ጉዳትም ሊያደርስባትም ሊደርስበትም ስለሚችል በተለይ አብርሃም ላይ ያንን ነገርም እንግዲህ ለመሸሽ አትሊስት ከሄርሜላ መራቅ እንዳለበት በተደጋጋሚ እያወራን እንገኛለን። እንግዲህ በዛሬ ዕለት ደግሞ ተመሳሳይ ከዚህ ጋራ ምንም አይነት ልዩነት የሌለው ንግግሮችም ወይም ደግሞ መረጃዎችም እንግዲህ እየደረሱ ነው። በተለይ ሄርሜላ ታግታለች የሚባለው በሶሻል ሚዲያ ላይ ከፍ ተብሎ እየተሰማ ይገኛል። መታገት ብቻ አይደለም፣ በጣም የሚገርማችሁ ነገር አብርሃም ላይ ጉዳት የሚያደርሱ ሰዎች ወይም ደግሞ ማድረስ የሚፈልጉ ሰዎች በዚህ አጋጣሚ ሊጠቀሙ ይችላሉ። ኢቭን እንግዲህ ሄርሜላ ብቻ ሳትሆን ይህንን ነገር በጣም ብዙ የተቀነባበረ ነገሮችን ሊያደርጉ የሚችሉ ሰዎችም ስላሉ ጥንቃቄ ማድረግ ይኖርበታል ብዬ ነው የማስበው። በተለይ እንግዲህ አቤልና ብሩክ በእርግጠኝነት እጃቸው ይኖርበታል። ምክንያቱም ለነሱ እንግዲህ ብር በጣም እንግዲህ ከልክ በላይ ጓደኛ መግዳት ወይም ደግሞ ቤተሰብ መግዳት ኖርማል እንደሆነ እንግዲህ እያሳዩ ነው ይገኛሉ። በተለይ አቤልን እጅግ በጣም እንጠራጠራለን። በጣም ብዙ ጊዜ ስንናገር ነበረ አቤል በተደጋጋሚ በምሽት የተለያዩ ሰዎችን ሲያገኝ ነበረ። በተለይ ከሄርሜላ ጋራ እንግዲህ በየቀኑ ምሽት ምሽት ላይ እየተገናኙ ስለ አብርሃም ጉዳይ እንደሚያወሩ እና ኢቨን እሷ ቤት አድሮ እንግዲህ በጠዋት እንደሚወጣ እና በዛን ሰዓት እንግዲህ በተለይ በጠዋት ሲወጣ ሰዎች አይቶ እንግዲህ መረጃ ሲያቀብሉ እንደነበረ በደንብ ስንናገር ነበረ። ስለዚህ እንግዲህ አሁንም ቢሆን አቤል እጅግ በጣም የደበቀ ትልቅ ምስጢር እንዳለ ይሰማናል። ያንንም ነገር እንግዲህ ጫፍ ጫፉን ሲናገር ነበረ። በተለይ በትናንትናው ዕለት አብርሃምና በተለይ ሄርሚላ መጋባት እንዳለባቸው ምንም አይነት አማራጭም እንደሌላቸው ከመጋባት ውጭ በደንብ እርግጠኛ ሆኖ ሲናገር ነበረ። ምን ይዞ ነው ይሄ ልጅ እንደዚህ የሚያወራ ብላችሁ እንግዲህ በጣም ብዙቻችሁ ልጠይቁ ትችላላችሁ። ምክንያቱም በተደጋጋሚ ማለት ይቻላል ይሄንን ቃል ሲጠቀም ነበረ አብርሃም እና ሄርሜላ በእርግጠኝነት ይጋባሉ፣ መጋባትም አለባቸው፣ ወይም ደግሞ አብርሃም ያለ ሄርሜላ ሄርሜላ ደግሞ ያለ አብርሃም መኖር የለባትም ብሎ እንግዲህ በግልጽ ሲናገር ነበረ። ስለዚህ እንግዲህ አቤል የተማመነው አንድ ትልቅ ነገር እንዳለ በደንብ ያሳያል። እሱ ብቻ አይደለም፣ ሩታንም ግራ በሚያጋባ ሁኔታ እንግዲህ ሁሉም ሰው በተሰበሰበበት በተለይ ሩታን በተደጋጋሚ ሲናገራት ከዚህ በፊት እንደነበረ ሁላችን እናውቃለን። በትናንትና ዕለት ደግሞ እንግዲህ ሩታንም በተለይ እነዩ ተገናኝቶ ከሩታ ጋር የሩታ እህትም በጣም እነዩንም ሌሎችን ሰዎችም በዚህ ጉዳይ ላይ የሚሳተፉ ሰዎችን ስታስጠነቅቅ ነበረ። በተለይ ሰማኒያቸው ሳይቀደድ ወይም ደግሞ ሩታና አብርሃም ሳይታረቁ ምንም አይነት እንግዲህ ወንጀል ባይሰሩ በተለይ ይህ እንደ ወንጀል ይቆጠራል። እንግዲህ በተለይ ያው የምታደርገው ነገር ሄርሜል ላይ እያንዳንዱ ነገር በትዳር ላይ እንደማድረግ ስለሆነ ያ ነገር እንደ ወንጀልም ስለሚቆጠርባት ካሁኑ ተጠንቅቃ ወደ ራሷ እንድትመለስም ጭምር እንግዲህ የሩታ እህት ስትናገር ነበረ። በሌላ በኩል ደግሞ ሁላችን የምናውቀው ነገር ነው። አንደኛው ያው ሁላችንም ሰምተናል በትላንትናው ዕለት በተለይ ጋሽዬ እነ አብርሃምና ሩታን ለማስታረቅ የመጨረሻ ሙከራቸውን እንደሚያደርጉ የራሳቸውንም ሀሳብ ሲሰጡ ነበረ። እንግዲህ እነ ጋሽዬ እንደሚሄዱበት በተለይ ሽማግሌዎችን ይዞ ለአንዴና ለመጨረሻ ጊዜ ሩታና አብርሃምን እንግዲህ ቁጭ አድርጎ በደንብ አድርጎ የ የሕይወታቸውን ጉዳይ በደንብ አድርጎ እንደሚወያዩበትና ለማስታረቅ የቻሉትን ያክል እንደሚሞክሩ ግልጽ ሆኖ ሲናገሩ ነበረ። እንግዲህ ምንድን ነው የሚያስፈራ ብላችሁ ከጠየቃችሁ፣ እንግዲ ሁላችሁ ማወቅ ያለባችሁ ነገር መሃል ላይ የሚፈጠሩ በጣም ትልልቅ ስህተቶች አሉ። በተለይ በአብርሃም በኩል የሚመጣ ትልቅ ስህተት አለ። እሱ ብቻ አይደለም የጓደኞቹ ደግሞ እጅግ በጣም የከፋ ነው። ምክንያቱም ከጓደኞቹ ጋራ በየቀኑ ይገናኛል። የሚያወራቸው ነገሮች እጅግ በጣም የተመረዙ ነገሮች ናቸው። በተለይ አቤል ብሩክ የሚያወራ እጅግ በጣም የተመረዘ ወይም ደግሞ የአብራምን ጭንቅላት እንግዲህ ለመበጥበጥ የተዘጋጁ ሰዎች ናቸው። በተለይ የሄርሜላን ጥሩነት እያወሩ የሩታን ደግሞ መጥፎነት እየተናገሩ ካሁን በኋላ ምንም አይነት እንግዲህ አማራጭ እንደሌለውና ማግባት እንዳለበት ማግባት እንዳለበት በተለይ ሄርሜላን እንግዲህ ማግባት እንዳለበት በደንብ አድርጎ ሲናገሩ ነበረ። የብቸኝነት ኑሮ ወይም ደግሞ ብቻውን የሚያሳልፋት ዜ እንግዲህ እጅግ በጣም የሚያንገበግባቸው እንደሆነ በደንብ አድርጎ ሲናገሩ ነበረ። ልክ እንደ ጓደኛ እኛ እንመክርሃለን፣ እኛ ስለ አንተ ጉዳይ ያገባናል ብሎ እንግዲህ በጣም በተደጋጋሚ ሲያወሩ ነበረ። በዛ ውስጥ እንግዲህ ያስተዋልነው ነገር አብርሃም ውስጡ አልወሰነም፣ መወሰንም አልቻለም። ምክንያቱም እንግዲህ ሩታም ጋር መሆን ይፈልጋል ከሄርሜላ ጋር ደግሞ መሆንም መቀጠል ደግሞ እጅግ በጣም ከብዶታል። ምክንያቱም ያው ከሩታ ጋር ተለያይቶ መኖርም አይፈልግም ውስጡ ደግሞ እንግዲህ ያንን ነገር እየነገረው ጓደኞቹ ግን የሚመክሩት ነገር እጅግ በጣም ግራ በሚያጋባው ሁኔታ ከሄርሜላ ጋር ብቻ መኖር እንዳለበት እና ሩታን ፈቶ እስከ መጨረሻው ድረስ ከእሷ ሕይወት እንዲወጣ ነው የሚፈልጉት። ይህ እንግዲህ እየተባባሰ መተዋል ማለት ነው። በዚህ ሁኔታ ነገሮች ቀጥሏል። እንግዲህ ትንቅ በጣም ትልቅ የሚያስፈራ ነገር አለ ካላችሁ ያም በጣም የሚያስፈራው ያው የሄርሜላ ጉዳይ ነው። ሄርሜላ ያሰበችው ትልቅ ሴራ እንዳለ ከፊት ይታየኛል። ስለዚህ ሄርሜላን በጣም ቢጠነቀቅ ይሻላል አብርሃም። እንደ ቀልድ እንግዲህ ወይም ደግሞ ሴት ናት ወይም ደግሞ ምንም አታመጣም ብሎ እንግዲህ አስቦ ቀለል አድርጎ የሚያልፋቸው ነገሮች እጅግ በጣም ዋጋ ሊያስከፍለው ስለሚችል ሄርሜላ የምታደርጋቸው ነገሮችን ከወዲሁ ተከታትሎ እያንዳንዱን እንግዲህ የምትሰራውን ስራ ተከታትሎ ቢደርስበት እጅግ በጣም ደስ ይለናል። ሊደርስበት የሚችልም ይችላል ተብሎም የሚጠበቀው ነገር በተለይ በሄርሜላ በኩል በጣም ብዙ ሰዎችም ስላሉ በጣም ብዙ ወንዶችም እጅግ በጣም የሚያስጠሉ ሰዎችም ስላሉ እነዛ ሰዎች እንግዲህ ተጠቅማ አብርሃምን የሆነ ነገር ልታስደርግ ትችላለች። ማስደረግ ብቻ አይደለም ራሷን ለታገተች ወይም ደግሞ እንግዲህ በምታውቀው ሰዎች ራሷን አሳግታ በስተመጨረሻ እንግዲህ አብርሃምን ወደ እጇ ልታስገባ ትችላለች። ወደ የምትፈልገው ነገር ልትከተው ትችላለች። ልጁን እራሱ ልታስነካው ስለምችል ካሁኑ ጥንቃቄ ቢያደርግ የተሻለ ነው ብዬ የወንድምነት እንግዲህ እመክረዋለሁ ማለት ነው። ሶች አይደለም እንግዲህ በሩታ በኩል ደግሞ እጅግ በጣም ሲሪስ አድርጋ ነገሮችን ወስዳለች። ከአሁን በኋላ እንግዲህ ከአብርሃም ጋር ያላትን ግንኙነት እጅግ በጣም አጠራጣሪ ወይም ደግሞ ከአሁን በኋላ የመታረቅ እድላቸው ጠባብ እንደሆነ በደንብ አድርጋ ተናግራለች። ጋሽዬ ግን ተስፋ እንደሚያይ ቆርጦና በቃ ወደ መጨረሻ ላይ እንደሚያስታርቋቸው በደንብ እርግጠኛ ስለሆኑ፣ ስለ እነሱ ጉዳይም እንግዲህ እንጠብቃለን። አዳዲስ ነገሮች ሲኖሩ ለእናንተ ለማድረስ እሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ጎናችሁ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።